ሰላም ጤና ይስጥልን ክብሯትና ክብሯን ተመልካቾቻችን፣ ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና ደህንነቱ የተጠበቀ የትራንስፖርት አገልግሎት በማሳለጥ የሕዝብን ተጠቃሚነት ማረጋገጥ እንደሚገባ የሀዲያ ዞን ትራንስፖርትና መንገድ ልማት መምሪያ ገለጸ። የክልሉን ሁለንተናዊ እድገት ለማረጋገጥ ሰላምን ማጽናት እንደሚጠበቅ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ አስታወቀ። የባህር በር ጥያቄው ኢትዮጵያ ከምትከተለው የፍትሃዊ ተጠቃሚነት ህሳቤ የመነጨ እና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ ምሁራን ገለጹ። ከውጭ አምስት ጊዜ ለኬንያ ፕሬዝዳንትነት ተወዳድረው ያልተሳካላቸው ራይላ ኦዲንጋ አረፉ። ወደ ዝርዝር ዜናዎች እናልፋለን። ከዜናዎቹ ጋር መብረክ አደሳለኝ ነኝ። ደህንነቱ የተጠበቀ የትራንስፖርት አገልግሎት በማሳለጥ የህዝብን ተጠቃሚነት ማረጋገጥ እንደሚገባ የሀዲያ ዞን ትራንስፖርትና መንገድ ልማት መምሪያ ገለጸ። መምሪያው የ2017 በጀት ዓመት የእቅድ አፈጻጸም ሪፖርትና በ2018 በጀት ዓመት እቅድ ሴክተር ያሌ ምክክር ጉባኤ አካሂዷል። ለምለም ይላል። የሀዲያ ዞን ትራንስፖርት ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ለንደቦ አውኖ መንግስት፣ የበለጸገች ኢትዮጵያን ለመገንባት በሁሉም መስኮች የተለያዩ ድሎችን እያስመዘገበ ይገኛል ብለዋል። በበጀት ዓመቱ በዞኑ በትራንስፖርት ዘርፍ በርካታ ስኬቶች መመዝገቡን ተናግረው፣ በዞኑ የትራንስፖርት ዘርፍን ለማሳለጥ ክረምትና በጋ የማያቋርጥ አገልግሎት ሊሰጥ የሚችሉ የመንገድ መሰረተ ልማትና የቴክኒክ ብቃታቸው የተረጋገጠ ተሽከርካሪዎችን ማፍራት እንደሚያስፈልግ ገልጸዋል። የትራንስፖርትን ስራ የተሳለጠ ለማድረግ ወሳኝ ከሆኑ ነገሮች አንዱ ክረምት ከበጋ የማያቋርጥ አገልግሎት ሊሰጥ የሚችል የመንገድ መሰረተ ልማት አቅርቦት የተሟላ አገልግሎት ሊሰጡ የማይችሉ ከመሆናቸው እና በዓመቱ ካጋጠመን የነዳጅ እጥረትና የዋጋ ንረት የተነሳ ህዝባችን ከዘርፉ የሚጠበቅበትን ፍትህና ምቹ የትራንስፖርት አገልግሎት እንዲያገኝ በችግሮቹ ዙሪያ ከሚመለከታቸው የዘርፉ አካላት ጋር በመነጋገር የመፍትሄ አቅጣጫ አስቀምጠን ወደ ተግባር የገባ እንዲሆንም የህዝባችንን ተጠቃሚነት ከማስፈን አንጻር ጉባኤው በሰፊው መወያየትና አቅጣጫ ማስቀመጥ ይጠበቅበታል። በዓመቱ በትራንስፖርት ዘርፍ የነዳጅ እጥረት፣ የዋጋ ንረት፣ ኢቲኬቲ በአግባቡ ተግባራዊ አለማድረግ፣ ትርፍ መጫንና ተቀናጅቶ ከመስራት ጋር ተያይዞ ካጋጠሙ ችግሮች መካከል ተጠቃሽ ናቸው ብለዋል። ተቋሙ በትራንስፖርት ዘርፍና በመንገድ የልማት ዘርፍ ልዩ ትኩረት በመስጠት በተሰሩ ስራዎች በበጀት ዓመቱ ለውጦች መመዝገቡንም ተናግረዋል። በተያዘው በጀት ዓመትም ስምንት ፕሮጀክቶች በወረዳ 5 58 ኪሎ ሜትር አዲስ የጠጠር መንገድ 12 46 ኪሎ ሜትር ደረጃ ማሻሻልና ሁለት ድልድይ ለመገንባት ቅድ ያዙንም ገልጸዋል። ህብረተሰቡን ከልማት ጋር ተጠቃሚ ለማድረግ ዘርፈ ብዙ ስራዎች ለመስራት እቅድ ተይዞ ወደ ስራ መገባቱን ገልጸው ይህንን ከግብ ለማድረስ የሁሉም ባለድርሻ አካላት ቁርጠኝነት እንደሚያስፈልግ አሳስበዋል። በምክክር ጉባኤው ላይ የመምሪያው የ2017 በጀት ዓመት እቅድ አፈጻጸም እና የ2018 በጀት ዓመት እቅድ ሰነድ ቀርቦ ውይይት የተደረገ ሲሆን በቀረበው ሪፖርት ከተሳታፊዎች የህዝቡን እንግልትና ብልሹ አሰራርን ለመከላከል የተጀመረው ኢቲኬቲንግ መናሪያ ላይ የሚስተዋሉ ችግሮች፣ የመንገድ ተደራሽነት፣ የመንገድ ጥገና፣ የቅንጅት ጉድለት፣ ትርፍ መጫን፣ የትራንስፖርት ስምሪት ክፍተ ከተሳታፊዎች ከተነሱ ሀሳብ መካከል ተጠቃሽ ናቸው። ከአምብቾ በግልጽ ማንም መታዘብ የሚችለው ከአምብቾ ማዞሪያ ሊሰና ከተማ ሲሰራ ለምንድን ነው ልክ ዳገቱን ሲጀምር የሚቋረጥ? ነዳጅ ለምን መጀመሪያ ያልክ ማሽን ለምንድን ነው መጀመሪያ የማይበላሽ? ይሄ ሊመለስልን ይገባል፣ እንደ ህዝብ ማለት ነው። ከትራፊክ አደጋ አንጻር እኛ አካባቢ በወሰድ ነው የባጃጅ ፍሰት አንደኛ የራሱ የሆነ መናሪያ የሚላቸው ለምሳሌ ሹሙ አካባቢ ባጃጅ ባጃጅ ነው የሚሰራው። ህብረተሰቡ አንድ መቶ ብር ነው የሚከፍለው፣ ከወሳና ሹሙ ለመድረስ፣ ከወሳና በሌሳ ለመድረስ፣ ከወሳና ሸቻ ለመሄድ አንድ መቶ ብር ነው የሚከፍለው። ይሄን በጥናት የህብረተሰቡን ተጠቀምነት እንዴት ይናረጋል ቢታል የሚለውን መንገድ ትራንስፖርት ወስዶ መስራት አለበት። ኢቲኬቲንግ ላይ አንደኛ ለከተሞች ገቢም ነው፣ ሲስቴም ውስጥ ላይ ይገባል፣ ህገወጥነትን ይቀንሳል። ህብረተሰቡ ደግሞ በትክክለኛ ብር እንዲመጡ ያደርጋል። ከውመቸውን ወደዚህ ሲመጣ ትራንስፖርት ላይ ጨምር የሚባል ነገር የለም። ከዚህ ከውሳና ሲካሄድ ግን የኢቲኬቲንግ ብር ከተቀበሉ በኋላ ይሄን ያህል ብር ትጨምራችላችሁ የሚለው ነገር ቸግ አድርገናል። በእለቱ ለተነሱ ጥያቄዎችና አስተያየቶች የሃዲያ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ታምራት ግዛው ምላሽና ማብራሪያ የሰጡ ሲሆን በትራንስፖርት ዘርፍና በመንገድ ልማት ላይ ያሉ ችግሮችን ለመቅረፍ አዳዲስ ቴክኖሎጂን መጠቀም ይገባል ብለዋል። በመናሪያ ላይ ኢቲኬቲንግ ያለው ችግር ቅንጅት በመፍጠር ችግሩን መፍታት እንደሚገባም ገልጸዋል። አዳዲስ ቴክኖሎጂ የሚመጣው ጥናት ተደርገው አዋጭነት ታይተው አዋጭነቱ ከተረጋገጠ በኋላ ሁሉንም ሕዝብን ተጠቃሚ ያደርጋል በሚል የታመነበት ስለሆነ በተለይ መናኸሪያ አካባቢዎች ላይ ከዚህ ከኢቲኬቲንግ ጋር ተያይዞ ያለውን ችግር ቅንጅት በመፍጠር ችግሩን መፍታት ያስፈልጋል የሚለው መወሰድ አለበት። የኛ ማህበረሰብ የራሱን መብት ከማስከበር አኳያ በተለይ በትራንስፖርት ዘርፍ ላይ ችግር አለበት። ስምሪቱ መሪያ ግብር ላይ አስር ሰዓት ላይ ይወጣል የተባለው ተሽከርካሪ እስከ ምሽቱ አስራ ሁለት ሰዓት ይቆያል። ያ መፍትሄ ስላልተሰጣ ለህዝቡ ያለ አማራጭ የተጠየቀውን ከፍሎ ከመሄድ ውጪ ምንም አማራጭ የለውም። መሰረታዊ ችግሮችን ግን መፍታት አለብን። በትራንስፖርት ዘርፍ ህብረተሰቡን ማጉላላት እንደማይገባ ተናግረው በሁሉም ዘርፍ ላይ የሚስተዋሉ ችግሮችን በቅንጅት መቅረፍ እንደሚገባም አሳስበዋል። በመጨረሻም በ2017 ዓ ም የተሻለ አፈጻጸም ላመጡ ተቋማት የዋንጫና የሰተፍኬ ሽልማት ተበርክቶላቸዋል። ተገቢውን መከላከያ በመጠቀም የአካባቢውን ህብረተሰብ ከወባ በሽታ ለመጠበቅ በትኩረት እንደሚሰራ የምዕራብ ባደዋቸው ወረዳ ጤና ጥበቃ ጽህፈት ቤት ገለጸ። እድገት በለጠ በወረዳው የጸረ ወባ ኬሚካል ርጭት በማድረግ የአካባቢውን ህብረተሰብ ከወባ በሽታ ለመጠበቅ በትኩረት እንደሚሰራ ተገልጿል። አዲሱን የጸረ ወባ ትኒን ኬሚካል ርጭት ለማካሄድ እንዲያስችል ርጭት ለሚያከናውኑ አካላት ለስድስት ቀናት የሚቆይ ስልጠና እየተሰጠ ይገኛል። የምራብ ባደዋቸው ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ ተስፋውን ማርቆስ እንደገለጹት በወረዳው በሚገኙ በሃያ ሁለት ቀበሌያት ላይ ከሰላሳ አምስት ሺህ ቤቶች በላይ የጸረ ወባ ትኒን ኬሚካል ርጭት ከጥቅም ስድስት 2018 ጀምሮ እንደሚሰጥ ተናግረው የቅድመ ዝግጅት ስራዎችን በማከናወን ለባለሙያዎች ስልጠና በወረዳ ማዕከል እየተሰጠ ነው ብለዋል። የወባ በሽታ ከክረምት ወራ ዝናብ መብዛት ጋር ተያይዞ ሊከሰት የሚችል ከመሆኑን ባሻገር በአካባቢው ዋና የጤና ችግር ሆኖ የቀጠለ በሽታ መሆኑን ተናግረዋል። አክለውም የርጭት ተግባራት ሲጀመር የአካባቢው ማህበረሰብ ለጸረ ወባ ትንኝ ኬሚካል ባለሙያዎች ቤቶችን በማዘጋጀት ውሃ በማቅረብ የሚሰጠውን የጤና ስልጠና ተግባራዊ በማድረግ እና ሌሎችም የወባ በሽታ መከላከያ መንገዶችን በመጠቀም ራሳቸውን እንዲከላከሉ መልእክት አስተላልፈዋል። በወረዳው የጤና ጥበቃ ጽህፈት ቤት ምክትል ኃላፊና የበሽታ መከላከልን ማጎልበት ዋና የስራ ሂደት አስተባባሪ አቶ መምህሩ አበራ በበኩላቸው መከላከልን መሰረት ያደረገ የጤና ፖሊሲን ተግባራዊ በማድረግ በማህበረሰብ ተኮር የጤና ኤክስቴንሽን ፕሮግራም በወረዳ ደረጃ የወባ በሽታን ለመቆጣጠር የተሰሩ ስራዎች የተሻሉ ናቸው። በባለፈው አመት በወረርሽኝ መልክ የተከሰተው የወባ በሽታ ደግሞ እንዳይከሰት በሽታውን መከላከልና መቆጣጠር ላይ ትኩረት አድርጎ እንደሚሰራ ተናግረዋል። የጤና ጥበቃ ጽህፈት ቤት የወባ ፕሮግራም አስተባባሪ አቶ አስፋው ባዲቃ በበኩላቸው የጸረ ወባ ኬሚካል በተመለከተ ርጭት ለሚያካሂዱ ባለሙያዎች ሰፊ ግንዛቤ ፈጥረዋል። የወባ በሽታ ደግሞ አገርሽቶ ስጋት እንዳይሆን እና መደበኛ የጤና ስራዎችን እንዳያስተጋጉል በትኩረት ሊሰራ ለሚገባ በአጽኖት አሳስበዋል። የወባ በሽታን ከመከላከልና ከመቆጣጠር አንጻር በሁሉም አካባቢዎች ቀጣይ ትኩረት ተሰጥቶት ከሚሰሩ ስራዎች መካከል ለህብረተሰቡ ግንዛቤ መፍጠር፣ የወባትኒ መራቢያ በሚሆኑ አካባቢዎች ላይ ውሃ ያቆሩ ቦታዎችን ማዳፈንና ማፍሰስ፣ ጸረ ወባትኒ ኬሚካል ርጭት መርጨት፣ የአልጋ አጎበር አጠቃቀምን ማሻሻል ዋና ተግባርም በመሆኑ በውይይቱ ተገልጿል። በተጨማሪም የወባ ምልክት የታየባቸው ሰዎች ወደ ጤና ተቋም በመሄድ ምርመራና ሕክምና እንዲያገኙ ማድረግ ስራዎችንም እንደሚሰሩ ተገልጿል ሲል የምዕራብ ባደዋች ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ዘግቧል። የክልሉን ሁለንተናዊ እድገት ለማረጋገጥ ሰላምን ማጽናት እንደሚጠበቅ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ አስታወቀ። የቢሮ የ2017 ዓ ም ዓመታዊ እቅድ አፈጻጸም ግምገማና የ2018 እቅድ ግብ ስምምነት መድረክ በሆሳና ከተማ ተካሂዷል። ምህረት መለሰ ዝርዝሩን ታቀርበዋለች። የክልሉን ሁለንተናዊ እድገት ለማረጋገጥ ሰላምን ማጽናት እንደሚያስፈልግ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ተናገሩ። ለሰላም እጦት መንስኤ የሚሆኑ ጉዳዮችን ለይቶ በሕዝቦች መካከል አብሮነትና አንድነትን እንዲጠናከር በቁርጠኝነት መስራት እንደሚገባም ኃላፊው ጠቁመዋል። በየአካባቢው በግልና በጥቂት ቡድኖች አላስፈላጊ ጥቅም መሰረት ያደረጉ ግጭቶችን በማስወገድ ዘላቂ ሰላም መገንባት እንደሚገባም አስገንዝበዋል። ቅድሚያ መከላከል ላይ በማተኮር ግጭት የሚያስከትለው አሉታዊ ተጽዕኖ ማስወገድ ይጠበቃል ያሉት አቶ ተመስገን ካሳ ክልሉን የሰላም ተምሳሌት ለማድረግ እየተሰራ ያለው ተግባር ከምንም ጊዜው በላይ ተጠናክሮ ይቀጥላል ነው ያሉት። የአካባቢ ጥበቃ ተግባራት እንዲጠናከር ህብረተሰቡን በማንቃት ቅንጅታዊ ስራ ላይ በማተኮር ሰላምን ማስፈን ያስፈልጋል ሲሉም አክለዋል። በ2017 ዓ.ም በክልሉ አንዳንድ አካባቢዎች ሲከሰቱ የነበሩ የሰላም ችግሮችን ለመፍታት ዘርፉ ባሳየው ቁርጠኝነት በርካታ ስኬቶች መመዝገቡን የቀረበው ሪፖርት አመልክቷል። የውይይቱ ተሳታ ተሳታፊዎች በበኩላቸው ማህበራዊ ሚዲያን በመጠቀም የሀሰት መረጃን በማሰራጨት ህገወጥ ተግባራትን የሚያራምዱ አካላት ላይ ህጋዊ እርምጃ ሊወሰድ ይገባልም ብለዋል። የሰላም ጉዳይ ወቅታዊ እንዳልሆነ ያነሱት ተሳታፊዎች አንዳንድ አካባቢዎች በተለያዩ ምክንያት የሚነሱ ግጭቶችን ለማረጋጋት በይበልጥ ሊሰራ እንደሚገባም አሳስበዋል። ከትራፊክ ደንብና ስርዓት ጋር ተያይዞ የሚከሰቱ ህገወጥነትን ለመከላከል በሃይማኖት ተቋማት፣ በትምህርት ቤትና በተለያዩ የህዝብ መሰብሰቢያ ቦታዎች ላይ ግንዛቤ ማስጨበ እንቅስቃሴ እንዲጠናከር ጠቁመዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳ በበኩላቸው በተለያዩ ጊዜ በዘርፉ የተቀመጡ ትኩረት አቅጣጫዎችን እስከ ታችኛው መዋቅር ተግባራዊ እንዲደረግ በአጽንዖት ተናግረዋል። ቅድሚያ ወንጀል መከላከል ላይ የውስጥ አቅምን ማጉልበት እንደሚገባ ያነሱት ኮሚሽነር የመረጃ ልውውጥ ክፍተት ሊቀረፍ ይገባል ነው ያሉት። በክልሉ የነበሩ ዋና ዋና የሰላም ችግሮች እየተቀረፉ መጥተዋል ያሉት የቢሮ ኃላፊ አቶ ተመስገን ካሳ በየደረጃው ያሉ አመራሮች ላይ የሚታዩ ክፍተቶችን በማረም ክልሉን የሰላም ተምሳሌት ለማድረግ በልዩ ትኩረት እንደሚሰራም ገልጸዋል። በመርሃ ግብሩ ላይ 2017 በጀት ዓመት ዕቅድ ሪፖርት ተገምግሞ 2018 ዓ.ም የዕቅድ ግብ ስምምነት ተደርጎ የዕለቱ ውይይት ተጠናቋል፣ ሲል ባልደረባችን ደግነት ላምቦሮ ዘግበዋል። በወላይታ ሶዶ ከተማ አርሶ አደሮች ተደራጅተው በእንስሳትና መኖ ልማት የጀመሩት ስራ ተሞክሮ የሚወሰድበት ነው ሲሉ የተለያዩ ክልሎች የዘርፉ ባለሙያዎች ተናገሩ። ቤተልሔም ደመቀ ተጨማሪ አላት። በከተማው ስር የሚገኙ አርሶ አደሮች በመንደር ተደራጅተው በእንስሳትና መኖ ልማት የጀመሩት ስራ የሌማት ቱሩፋት ኢኒሽቲቭን የሚያጠናክር መሆኑም ተመላክቷል። የግብርና ሚኒስቴር ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የእንስሳትና አሳ ሀብት ኤክስቴንሽን ምርጥ ተሞክሮ ለመቅሰም ያለመ ሀገራዊ የልምድ መለዋወጫ የመስክ ጉብኝት አካሂዷል። በመስክ ጉብኝቱ ላይ የተሳተፉት የተለያዩ ክልሎች የዘርፉ ባለሙያዎች እንደገለጹት በከተማው አርሶ አደሮች በመንደር ተደራጅተው በእንስሳትና መኖ ልማት የጀመሩት ስራ ውጤታማና በአርአያነት የሚወሰድ መሆኑንም ተናግረዋል። አስተያየታቸውን ለኢዜአ ከሰጡ ባለሙያዎች መካከል በአማራ ክልል ግብርና ቢሮ የእንስሳት ሀብት ልማት ባለሙያ አቶ ጌትነት አየው እንደገለጹት በከተማው የወተት መንደርን በመፍጠር አርሶ አደሮችን ተጠቃሚ ለማድረግ የተሰራው ስራ የሚደነቅ ነው። በተለይ በእንስሳት መኖ ልማት ዘርፍ ያዩትን ተሞክሮ ወደ ክልላቸው ወስደው በማስፋት የአርሶ አደሮችን ህይወት ለ መቀየር እንደሚሰሩም ገልጸዋል። የወተት መንደር ተመስርቶ አርሶ አደሩ በዚህ የወተት መንደር በመጠቀም የወተት ምርትና ምርታማነትን በመጨመር ረገድ ያለው ፋይዳ ተረድቶ አርሶ አደሩ አርቢው እየሰራ መሆኑ በጣም ጥሩ ነገር ነው። ያየ ነው። በመንደር ተሰባስቦ በእርግጠኛ ክልል ልክ በተመሳሳይ የዚህ ክልል የሚሰራውን አይነት ስራ ይሰራል። የወተት መንደር እኛም ክልል ላይ ይሰራል። በዋናነት እዚህ ላይ እኛ ምንወስደው የመኖ ልማት ስራው በጣም በጣም በትኩረት ተይዞ እየተሰራ እንደሆነ እዚህ ላይ በተሞክሮ ምንወስደው ነው። በኦሮሚያ ክልል ግብርና ቢሮ የእንስሳት ሀብት ልማት ባለሙያ መሰረት ከበደ በበኩላቸው በመስክ ጉብኝቱ ላይ ለሌሎች አርሶ አደሮች ተሞክሮ የሚሆን ልምድ መቅሰማቸውን ተናግረዋል። በወላይታ ሶዶ ከተማ አርሶ አደሮች በመንደር ተደራጅተው በእንስሳትና መኖ ልማት የጀመሩት ስራ በሌማት ትሩፋት ኢኒሽቲቭ አተገባበር ላይ ተጨባጭ ለውጥ ማምጣቱን አንስተው ይህም ተሞክሮ ማስፋት እንደሚገባም አመልክተዋል። በወላይታ ከተማ በቀበሌ ደረጃ አርሶ አደሩ ጋር ያየነው በልማት ትሩፋት የሚሰራው በመንደር ዴይሪ ፋርም ላይ በወተት ልማት ዘርፍ ላይ ከቤት ወደ ቤት እንዳለ ያየነው ጥሩ ነገር እና ይህንን ነው ምን ያየሁት ለምን በልማት ትሩፋት መንግስት ባወጣው ህግና አርሶ አደሩ እንኳን ተጠቃሚ ሆኖ ከአንድ ቤት ወደ ሌላ ቤት ትራንስፈር እንዲሆን ሰፊ ነገር ነው የተሰራው። የመስክ ጉብኝቱ የተሻለ ልምድ ለማግኘት አስችሎናል ያሉት ደግሞ በጎፋ ዞን ግብርና መምሪያ የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ሙሉቀን ተመስገን ናቸው። የወተት ልማትን ከመኖ ልማት ለይቶ ማየት እንደሚቻል ጠቁመው በአንድ አርሶ አደር ከሁለት ነጥብ አምስት ሄክታር በላይ የመኖ ሳር እየለማ ማየታቸው ለስራው የተሰጠውን ትኩረት ያሳያል ብለዋል። እንደ ኢዚያ ዘገባ የእንስሳት እርባታ ስራ ሳይንሱን የተመለከተ መሆኑ ደግሞ አርሶ አደሩን ይበልጥ ተጠቃሚ እንደሚያደርግም ተናግረዋል። የወተት ልማትን ካሰብን መኑ ልማትን የጎኒዎች ማስፋት የግድ ይላል። ይህን በአርሶአደር ደረጃ በንበየ ማሳው ከ2.5 ሄክታር አንዱ አርሶአደር ጋር ያየ ነው። 2.5 ሄክታር በላይ የኤሌፋንት ግራስ ወይም የዞን ሳር ለምቶ ነው ያየ ነው። ያን ደግሞ አጭዶ የሚያበሉበት መንገድ ያዘጋጁት የመመገቢያ ገንዳ እንዳጠቃላይ ሁለመናውን ስናይ ሳይንሱን የተከተለና ትንሽ ማሻሻያ ከተደረገ ቀጣይ ላይ ሞዴል ይሆናል ብለን በአገር ደረጃ የተሞክሮ ማዕከልም ሆኗል። ቀጣይም ይቀጥላል የሚል እምነት አለኝ። የባህር በር ጥያቄው ኢትዮጵያ ከምትከተለው የፍትሃዊ ተጠቃሚነት እሳቤ የመነጨ የሕልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ ምሁራን ገለጹ። ምንትዋብ ኢያሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ማንሳት ነውርነቱ አክትሟል፣ ከማንም ጋር ስንነጋገር ጥያቄው ትክክል ነው፣ ጥያቄውም በንግግርና በሰጥቶ መቀበል መርህ መሆን አለበት ብለው ነበር። በዚህ ወቅትም የባህር በር አስፈላጊነት ጉዳይ የኢትዮጵያውያን ትኩረት እየሳበ የመጣ ትልቅ ሀገራዊ አጀንዳ በመሆኑ እዚያም ከመደውላቡ ዩኒቨርሲቲ መምህራን ጋር ቆይታ አድርጓል። በዩኒቨርሲቲው የውሃ ሀብት አጠቃቀምና የሃይድሮሎጂ ረዳት ፕሮፌሰር ዶክተር አለማየሁ አባተ እንዳሉት ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት በቀጠናውና በዓለም አቀፍ ደረጃ ተሰሚነቷን በተሻለ መልኩ የሚያሳድግ ሁሉ አቀፍ እንቅስቃሴ ነው። ኢትዮጵያ የግዙፍ ኢኮኖሚና ከፍተኛ የህዝብ ቁጥር ባለቤት እንዲሁም ለቀይ ባህር በቅርብ ርቀት የምትገኝ መሆኗ ከሌሎች ወደ ባልባ ሀገራት ልዩ እንደሚያደርጋት የዓለም አቀፍ ተሞክሮን በማጣቀስ አብራርተዋል። ኢትዮጵያ ዘላቂ የተፈጥሮ ሀብትን በፍትሐዊነት መጠቀም በሚለው የምታምንና እሳቢያዋንም በታ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ላይ በተግባር ማሳየቷን ጠቅሰዋል። ይህን ያክል ህዝብ ያለው ሀገር ለአንድ ሎክዳውን ቢቆይ ከፍተኛ ችግር ነው የሚያስከስተው። ችግሩ ምንድን ነው? ምክንያቱም የውጭ ገቢ ምርቶች በሚጨምሩ ሰአት የተለያዩ ሁኔታዎች ኢኮኖሚካልና የሶሻል እንትኖች በሚጠቀሙ በምናሳድግ ሰአት የሲፖርት አስፈላጊነት ምንም ጥያቄ የሌለው ነው። ይህም በመሆኑ የኢትዮጵያ የባህር በር ጥያቄ ከፍትሃዊ ተጠቃሚነት እሳቤ የሚመነጭና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ አስረድተዋል። የባህር በር ጥያቄው ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ መገንባት እንዲችልና የህዝብን ተጠቃሚነት ለማረጋገጥ ትልቅ ፋይዳ ያለው በመሆኑ መቀጠል አለበት ብለዋል። የጎረቤት ሀገሮቻችን ይህን ተረድተው በቅን በሆነ ልቦና ተረድተውት በጋራ የመልማት ሁኔታችንን ማጠናከር አለብን። ላንድ ሎክድ ከሆኑ ሀገሮች ውስጥ በከፍተኛ ሁኔታ ያልተጎዱ ሀገሮችን ብንወስድ አውሮፓ ውስጥ ያሉ ናቸው። እነ ስዊዘርላንድን ብንወስድ፣ እነ ሉክዘምበርግ፣ እነሱም በጣም ትንንሽ ሀገሮች፣ ብዙ ህዝብ የሌላቸው ሀገሮች ሆነው በኢኮኖሚ በጣም የበለጸጉበት ምክንያት በአውሮፓ ህብረት ማዕቀፍ ምክንያት ነው። የአውሮፓ ህብረት በጋራ ወደብን የማልማት ሁኔታዎችን ስለሚያበረታታ በወደብ እጥረት ምክንያት አልተቸገሩም። በራስ ወደዚህ ወደ አፍሪካ መጥተን ወደኛ እኛ ወደ ኢትዮጵያና የአፍሪካ ሀገራትን ስናይ ከፍተኛ ሁኔታ የኢኮኖሚያችን የሚላሽቅበት ምክንያት አንዱ የወደብ ማጣት ነው። በመሆኑ የኢትዮጵያ ፍትሐዊ የባህር በር ጥያቄ የብሔራዊ ጥቅምና የህልውና ጉዳይ በመሆኑ ፍላጎቱን እውን ለማድረግ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል አለባቸው ያሉት በዩኒቨርሲቲው የውሃና መስኖ የትምህርት ክፍል መምህርና ተመራማሪ አቶ ተስፋውን አዲሱ ናቸው። ኢትዮጵያ ባለፉት ሰላሳ አመታት ፍትሐዊ ባልሆነ መንገድ ወደ ባልባ መሆኗ የሚያስቆጭ መሆኑን ጠቅሰው ኢትዮጵያ የባህር በር ስለሌላት ብቻ በዓለም አቀፍ የትራንስፖርትና ሎጂስቲክ ዘርፍ የገቢና ወ ወጪ የንግድ ስርዓት ውስጥ ለከፍተኛ ወጪ ስትጋለጥ መቆየቷን አስታውቀዋል። እንደ ይዚያ ዘገባ አሁን የጀመረችው ጥረት ከቀጠናው አልፎ በዓለም አቀፍ ደረጃ ተሰሚነቷንና ተጽዕኖ ፈጣሪነቷን የሚያሳድግ በመሆኑ ጥያቄው በሁሉም ዘንድ ሊታገስ ይገባል ብለዋል። አንድ ሀገር በነባራዊ ሁኔታ ወይም ባለው ተጨባጭ ሁኔታ ያለ ባህር በር ንግድ እንቅስቃሴ ማሳለጥ ወይም ማንቀሳቀስ ስለሚከብዳት የትኛውም ሀገር ላንድ ሎክድ ሆኖ ለዘላለም መኖር ስለማይገባው የባህር በር ጉዳይ ለእኛ ለኢትዮጵያን በተለይ የሕልውና ጉዳይ ነው ማለት ነው። ተመልካቾቻችን ለእለቱ ያዝናቸው ዜናዎች ይህንን ይመስሉ ነበር። ዜናዎቹን ያደረስኳችሁ መብረካ ደሳለኝ ከመላዊ የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ።